የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት በርካቶቻችንን ያነጋገርና ያሳዘነ ጉዳይ ቢሆንም ነገር ግን እሳቸው አይደለም በህይወት እያሉ ዛሬ ሞተው እንኳን አንድነትን፣ ፍቅርን፣ ሰላምን ሰብከው አስከሬናቸው በተቀመጠበት ጊዜ ደግሞ የታዩት ትዕይንቶች እጅግ አስገራሚ እና በአንድ በኩል የሚያሳዝኑ፣ በአንድ በኩል ደግሞ ደስ የሚያሰኙ ሆነው ተመልክተናቸዋል። የሚያሳዝንበትን ነገር ማንሳቱ አስፈላጊ ላይሆን ይችላል የእሳቸው ሞት እጅግ የሚያንገበግብ በመሆኑ ነገር ግን እንዴት የአንድ ትልቅ ሰው አስክሬን ተቀምጦ ምን አይነት ደስ የሚያሰኝ ነገር ሊፈጠር ይችላል የሚል ጥያቄ ልታነሱ ትችላላችሁ። እውነታው ግን እውነትም ደስ የሚያሰኝ ነገር ተፈጥሮ ነበረ። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ የሆኑት ቅዱስ አቡነ ማቲያስ በፕሮግራሙ ላይ ያሳዩት ነገር በርካቶቻችንን ልባችንን የነካ በአንድ በኩል ደግሞ ያስደሰተን ነገር ሆኖ ተመልክተ ነዋል። የእሳቸው ነገር ማህበራዊ ሚዲያውን አጥለቅልቆታል። ስለ አቡነ ማቲያስ የሚሆን ህይወታቸው ስላለፈው ስለተቀዳሚ ሙፍቲ ሁሉም ሰው የራሱን ሀሳብና አስተያየት እየሰጠ ይገኛል። በሙፍቲ አስክሬን ሽኝት ላይ የተገኙት የአቡነ ማቲያስን ጉዳይ በዚህ ፕሮግራም ላይ አንስተን እንነጋገራለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። እናንተ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን፣ ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ጌታቸው በላይ የዛሬውን መሰናዶ እንዲህ ወደ እናንተ እያሳለጥኩት አብሬያችሁ ቆይታ አደርጋለሁ። በቀጥታ ወደ ዝግጅቱን እሻገር።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 የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወታቸው ከተሰማበት ጊዜ አንስቶ ብቻ አልነበረም አነጋጋሪ የነበሩት። አመማቸው ህመም ገጠማቸው ተብሎ ወደ ሐኪም ቤት ከሄዱባት ሰዓት ጀምሮ በርካቶቻችን በተለያየ ጭንቀትና ትካዜ ውስጥ ሆነን፣ ሌሎቻችን ደግሞ በጸሎትና በዱዓ አብረናቸው ነበር የሰነበት ነው። እሳቸው ይተርፋሉ ሕይወታቸውም ይድናል ከጽኑ ህሙማን ክፍል በሰላም ይመለሳሉ ተብሎ ቢጠበቁም አልሆነም፣ ሕይወታቸው አለፈም። የአባታችን ሞት በጊዜው በእድሜያቸው ነው የሚያስብል ቢሆንም ለእኛ ለኢትዮጵያውያን ግን ትልቅ ትርጉም ያላቸው ለሀገር ጠቃሚ፣ ለሃይማኖት አሳቢ፣ ለወገናቸው ለህዝባቸው የሚጨነቁ ጠባቂ ሰው ስለነበሩ ጎድሎብናል። እሳቸው በመሞታቸው ሁላችንም ሀዘን ገጥሞናል፣ እያሉ በርካታ ኢትዮጵያውያን መልእክቶቻቸውን ሲያደርሱ ነበር እንደተመለከታችሁትና እኛም ከዚህ ቀደም ባጋራናችሁ ቪዲዮች ላይ እንዳያችሁት ማለት ነው። በትናንትናው ዕለት ጥቅምት 10 ቀን 2018 ዓ ም በሚሊኒየም አዳራሽ የተከናወነው የአስክሬን ሽኝት መርሃ ግብር ደግሞ ሌላ ትዕይንት ሌላ ቀለም ሌላ አዲስ ነገርን ይዞ ብቅ ያለ ሆኖ ተመልክተነዋል። በስፍራው ላይ እኔም ተገኝቼ የነበረም እኔና የስራ ባልደረቦቼ በቦታው ላይ እንደተመለከት ነው እጅግ በርካታ ሙስሊሞች፣ የሙፍቲ ወዳጆች ቤተሰቦችና ሌሎች ሰዎች ብቻ አልነበሩም የተገኙት። ከዚያ አለፍ ሲል በርካታ ክርስቲያኖች እሳቸውን ወዳጅ የሆኑ ሁሉ በስፍራው ተገኝተው ነበር። ገና ፕሮግራሙ ከመጀመሩ በፊት ወደ አዳራሹም የሚገቡ ሰዎች ሁሉ እንባቸውን እያፈሰሱም ስለ እሳቸው እያዘኑ ነበር እየገቡ እየተመለከት ነው። አዳራሹ ጢቅ ብሎ ከጫፍ እስከ ጫፍ ሞላ። ቆይቶ የተለያዩ እንግዶች፣ ትላላቅ ሰዎች መግባት ጀመሩ። ከዚያ በኋላ ደግሞ የእሳቸው አስከሬን እንዲሁ ተከትሎ ገባ። ጀናዛቸው በክብር እንዲያርፍ ወደ ተዘጋጀበት ስፍራም ተቀመጠ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ስጡ፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። የኢትዮጵያ ካቶሊካዊት ቤተክርስቲያንን ጨምሮ በፕሮቴስታንቱ ዓለም ላይ የሚገኙ የሃይማኖት መሪዎችም ጭምር በቦታው ተገኝተው ነበረም። ከነዚህ እንግዶች መካከል ደግሞ ሌላኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳስ የሆኑት አቡነ ማቲያስ ነበሩ። አቡነ ማቲያስ ከገቡ በኋላና ፕሮግራሙ እየተከናወነ በነበረበት ጊዜ ነበር የአስደናቂ አስደናቂ ነገር የተመለከት ነው። ስለሳቸው ስለተቀዳሚ ተቀዳሚ ሙፍቲም አንዳንድ ሀሳቦችና ሐሳቦችና ንግግሮች ሲደረጉ አቡነ ማቲያስ አልቻሉም። አይናቸው እንባን ማፍለቅ ጀመረ። በፕሮግራሙ መሃል አለቀሱም። ይህ ትዕይንት ነበር እንግዲህ የበርካታ ኢትዮጵያውያንን ቀልብ የገዛው ይህ የሁሉም ክርስቲያኖች እንባና ምልክት ነው እየተባለ እስከ መቆጠር ድረስ ደረሰም። ምክንያቱም ተቀዳሚ ሙፍቲን የማይወዳቸው ሰው አልነበረምና። አቡነ ማቲያስም ይህንን ሲያደርጉ ለዚሁ ምስክርነት ለመስጠት የሚመስል ነው ያለቀሱት እንባ ማለት ነው። ከፍቅራቸው እሳቸውን ያህል ደግና ታላቅ አባት ማጣት ምን ያህል ለኢትዮጵያ ከባድ እንደሆነ በማሰብ ይህንን እንባቸውን ለፍቅር አፈሰሱት ማለት ነው። ይህንንም የተመለከቱ ክርስቲያኖችም የሆኑ ሙስሊሞች በታላቅ ፍቅር ተነክተው እውነተኛውን ነገር እውነተኛውን ፍቅር ተመለከትን ብለው ትልቅ የሆነ ቁም ነገርና ትምህርትን ወስደዋል። ይህም ነው እንግዲህ ለብዙዎቻችን ደስታን የፈጠረ ነገር ሆኖ የተመዘገበው። ሀዘን እንዴት ደስታን ሊፈጥር ይችላል የሚለው ጥያቄ ምላሹን ያገኘው እዚህ ላይ ነው። ይህንን ታላቅ የሆነ ፍቅር በመመልከት ሀሳቧን ያኖረችው ሐውለት አህመድ እንዲህ ትላለች፣ ብፁዕ ወቅዱስ አቡነ ማቲያስ ፓትሪያርክ ዘኢትዮጵያም ወደ ሚሊኒየም አዳራሽ ከመምጣታቸው በፊት ጽሕፈት ቤታቸው አካባቢ በጥልቅ ሀዘን ተውጠው ሲያነቡ እንደነበር ሰምቻለሁ ትላለች። የተለያዩ መረጃዎች እንደሚያመላክቱት ከሆነ ብፁዕነታቸው ወደ ፕሮግራሙ ከመሄዳቸው በፊት በታላቅ ሀዘን ውስጥ ሆነው ሲያነቡ ሲያለቅሱ እንደነበር ሲነገር ስለቆየ ሐውለትም ይህንን ነው ለመድገም የፈለገችው። ሁለት ትቀጥላለች። ክርስቲያን እህት ወንድሞች ሙፍቲ በህይወት እያሉም ሆነ አሁን ህይወታቸው ካለፈ በኋላም ላሳዩት ፍቅር ምስጋናዋን አቀርባለች። ሙፍቲ በህመም በቆዩባቸው ቀናትም ከዳር እስከ ዳር በጭንቀት ቆይታችሁ ፈጣሪ እንዲመራቸው ስትለምኑ ከርማችኋል። የእናንተም አባት የሆኑት ሙፍቲ ወደዚያኛው ዓለም ሲሻገሩ በከፍተኛ ሀዘን ላይ ሆናችሁ አስተዛዝናችሁናልና፣ ያየነው እውነት ይበልጣል፣ አከብራችኋለሁ በማለት ለአባታችንናም ለመላው ክርስቲያኖች ምስጋናዋን አቅርባለች። ይህ አስገራሚ የሆነው ትዕይንት ከታየ በኋላም አቡነ ማቲያስ ወደ ተቀዳሚ ሙፍቲ አስከሬን ቀረብ ብለው ከወገባቸው ጎንበስ ብለው አስከሬኑን ተሰናብተው ከአዳራሽ ወጡ። ከፕሮግራሙ በኋላ እናንተ ይህንን የመሰለ ፍቅር፣ ይህንን የመሰለ አክብሮት እንዴት ትመለከቱታላችሁ? ደስ ይላል አይደል? ይህ ነው የሚያምርብን አንድነት፣ መተሳሰብ፣ ፍቅር በሁላችንም ቤት ጸንቶ ሊኖር የሚገባው ትልቅ ነገር ነውና የተቀዳሚ ሙፍቲ ሐጂህ ኡመር ኢድሪስ ህይወታቸው ይህንን አስተምሮናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀጳጳስ የሆኑት አቡነ ማቲያስ ይህንኑ ደግመው አስተምረውናል። ከአባቶቻችን እንዲህ ያለውን ቁም ነገር ልንወስድ ይገባል የሚለው መልእክታችን ነው። በተለያየ የዓለም ክፍል ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ስለምትሆኑ ምስጋናችን እጅግ ላቅ ያለ ነው። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ የሆኑ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። ጌታቸው በላይ አብሬያችሁ ቆይታ አድርጊያለሁ። በሚቀጥለው በሌሎች መሰናዶዎች እንደገና እንገናኛለን። መልካም ጊዜ ይሆንላችሁ።